የተባበሩት መንግስታት ድርጅት ይህንን አየር ንብረት ላይ እጅግ አስቸጋሪ የሆነና ፈታኝ ለአለማችን ፈታኝ የሆነ ጉዳይ እየገጠማት ይገኛልና ሁሉም ሊረባረብ ይገባል የሚልን መረጃን በፊት ገጹ ይዞ ወጥቷል እንግዲህ ከአለፉት አስር አመት ወዲህ በታሪካችን በአለም ታሪክ ውስጥ ከፍተኛ የሆነ የሙቀት እንደዚሁም ደግሞ የመሬት መንሸራተት የጎርፍና ንፋስን የቀላቀለ ከፍተኛ የሆነ የዝናብ እያስከተለ ይገኛል። ይህም እንግዲህ በርካቶችን ቤት አልባ እያደረገ እንደዚሁም ደግሞ መሰረተ ልማቶችን እያወደመ ይገኛልና ይህንን በተመለከተ ሁሉም ሀገር ሊረባረብ ይገባል የሚል መረጃን በፊት ገጹ ይዞ ወጥቷል። ከዚህ ጋር ተያይዞ እንግዲህ በተለይም ደግሞ የኤዥያ ሀገራትና አፍሪካውያን በጣም እየተጎዱ ይገኛሉ። ከሰሞኑ እንኳን ብናይ በርካታ በቻይና እንደዚሁም ደግሞ በኔፓልን ጨምሮ በርካታ የኤዥያ ሀገራት እንደዚሁም የአፍሪካ ሀገራት በዚህ በአየር ንብረት ለውጥ ችግር እየተጎዱ ይገኛሉ ወይ ደግሞ ጉዳትን እያስተናገዱ ይገኛሉና ይህንን በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይህንን ልንረባረብ ይገባል ብለዋል። ከዚህ ጋር ተያይዞ እንግዲህ በርካታ ሀገራት የአየር ንብረት ለውጥ ተጎጂ ናቸው። በተለይም ደግሞ በ27 ላይ ስልሰስልሳ ሀገራት ሀዛርድን እያበሩ ነው ወይ ደግሞ ቀይ መብራት እየበራባቸው ይገኛል፣ ከአየር ንብረት ለውጥ ተያይዞ። ስለዚህ ይህን ጉዳይ በተመለከተ ሁሉም ሀገር ሊረባረብ ይገባል። በተለይም የተባበሩት መንግስታት ድርጅት የያዘውን በአየር ንብረት ለውጥ ጋር ተያይዞ የያዘውን አቋም በመደገፍ በፋይናንስ የሚሆን አጠቃላይ ደግሞ የስነ ምህዳር፣ የመልካ ምድር፣ የመሬትን ስነ ምህዳር፣ የተፈጥሮን ስነ ምህዳር መጠበቅ ይገባናል እና ከዚህ ጋር ተያይዞ ሁሉም ሀገር ሊረባረብ ይገባል የሚል እና አሳሳቢ የሆነ መምጣቱን የተባ የተባበሩት መንግስታት ዋና ጻፊ አንቶኒዮ ጉተሬዝ ተናግረዋል። ሌላኛው ጉዳያችን ስናልፍ የራሽያን ጉዳይ እናገኛለን። ሩሲያ ፕሬዚዳንት ቭላድሚር ፑቲን የኒውክሌር ጦር መሳሪያ ልምምድ እንዲደረግ እንግዲህ ትዕዛዝን ሰጥተዋል። ከዚህ ጋር ተያይዞ እንግዲህ በቅርቡ ምንም እንኳን ቀጠሮ ባያዝለት የተቆረጠ ቀጥ የቀን ገደብ ባያዝለትም ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት ዝግጁ መሆናቸውና በዚህም ደግሞ ዝግጅት ላይ የተደረገ እንደሆነ ይታወቃል። ና ከዚህ ጋር ተያይዞ በዚህ ለዛሬ አጥቢያ በእኛ አቆጣጠር ማለት ነው፣ ትላንት ለዛሬ አጥቢያ ምሽቱን እንግዲህ ሁለቱ ሀገራት እርስ በርሳቸው ጥቃት ሲሰነዛዘሩ ቆይተዋል። በተለይ እንግዲህ ዩክሬን የራሲያን መሰረተ ልማትን በተለይ የኬሚካል ለጦር መሰሪያ ግባት የምትጠቀመውን የኬሚካል ፋብሪካን መታለች። ከዚሁ ጋር ተያይዞ ሩሲያን በወሰደችው አጸፋዊ ምላሽ ስድስት ሰዎች ያህል መሞታቸው ይታወሳል። ና ይህ ባለበት ሁኔታ ነው እንግዲህ እንደዚሁም ደግሞ የዩክሬን አሜሪካው ፕሬዚዳንት ሁለቱን ሀገራት ችግር ለመፍታት ጥረት ባደረጉበት ሰዓት ላይ ነው ይህ ጦርነት እየተካሄደ የሚገኘው ከዚህ ጋር ተያይዞ እንግዲህ የፑቲን የኒኩለር መሳሪያ ስትራቴጂክ የሆነ የኒኩለር መሳሪያ ልምምድ እንዲደረግ ትዕዛዝ ሰጥተዋል። እንግዲህ ይሄ የሚደረገው ከመሬትና ከየብስና ከባህር መሆኑ ነው የተነገረው። ይህ እንግዲህ እጅግ አስቸጋሪ የሆነና አሳሳቢ እየሆነ የመጣው የሁለቱ ሀገራት ጦርነት ምን ያህል እየከፋ መሆኑ ነው የሚታወሰው። እንግዲህ ዶናልድ ትራምፕ እነሱን ለማስታረቅ እየሄዱበት ባለው ጥረት ሁለቱ ሀገራት በዚህ ልክ እርስ በርሳቸው መዋጋታቸው ጉዳዩን እጅግ አሳሳቢ እየሆነ መጥቷል ነው እንግዲህ። ከዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምንድን ነው ያሉት? ቅድም በመግቢያሽ ላይ እንዳልሽው የሁለቱ ሀገራት ላይ ለማስታረቅ የማደርገው ውይይት በተለይ ከፑቲን ጋር የማደርገው ውይይት ፍሬ አልባ እንዲሆን አልፈልግም እና በዚህ ላይ ሁሉም ሀገር ሊተባበር ይገባል። በተለይም ደግሞ ሩሲያ በዩክሬን የያዘችውን ግዛት አለቅም ወይ ደግሞ ጦርነቱን አላቆመም እያለች የምታደርገውን ግትር ባህሪ ልትቀይር ይገባል ሲሉ ተናግረዋል። ከእንግዲህ የሩሲያ ባለስልጣናትም ሩሲያ የማይዋዥቅ አቋም አላት በዚህ ጉዳይ ላይ አንደኛው እንግዲህ የዶንባስ ግዛትን በተመለከተ ሙሉ ሩሲያ ሉዓላዊ ግዛት መሆኑ ሊታመን ይገባል የሚል መረጃን በፊት ገጻቸው እያወጡ ይገኛሉ። ነገር ግን በአሁኑ ሰዓት ላይ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ይህንን ትዕዛዝ መስጠታቸው ጉዳዩ ምን ያህል አሳሳቢ የሆነ መምጣቱን የሚያሳይ መሆኑ ነው የተነገረው። እንግዲህ የኒኩለር ጦር መሳሪያ ስትራቴጂክ የኒኩለር ጦር መሳሪያ ልምምድ እንዲደረግ ለጦር ክፍሉ ትዕዛዝ መስጠታቸው እጅግ አሳሳቢ እየሆነ ይመጣል። በተለይም ደግሞ የፑቲንና የዶናልድ ትራምፕን የቀጣይ ውይይትን በተመለከተ በምዕራፍ ሁለት ዝርዝር ጉዳዩ ደግሞ ትንታኔ ጉዳይ አለን። አድማጮች፣ ተመልካቾች በዚሁ አጋጣሚ ይህን ጉዳይ እንዲከታተሉ እንጋብዛለን። ሌላኛው ከዚሁ ከኒኩለር ጦር መሳሪያ ጋር ተያይዞ ኢራን የኒውክሊየር መሳሪያን በተመለከተ ከአሜሪካ ጋር ውይይት ለማድረግ ዝግጁ መሆኗን ነው የተናገረችው። በተለይ እንግዲህ በአለፉት ጥቂት አመታት ውስጥ ከ የመካከለኛው ምስራቅ የተከሰተውን ጦርነት ተከትሎ ኢራንም የዚህ ተሳታፊ መሆኗ ይታወቃል እና ኢራን በዚህ ጦርነት 12 ቀናት ከእስራኤል ጋር የተደረገ ጦርነት ነበር። ከዛም በኋላ እንግዲህ አምስት ጊዜ የኒውክሊየር መሳሪያ ጦር መሳሪያ ውይይት ተደርጓል። ዩኤስ ፕሬዝዳንት ወይም ደግሞ ከዩናይትድ ስቴት ጋር ማለት ነው። ከዚህ ጋር ተያይዞ አምስት ጊዜ በተደረገ ውይይትም በርካታ ችግሮች ተነስተዋል። ነገር ግን የዩናይትድ ስቴትስ የተለጠጠ ፍላጎት ለውይይቱ ስኬት ለውይይቱ ስኬታማነት እንዳላበቃ የኢራኑ የውጭ ጉዳይ ሚኒስትር አስታውቋል። እንግዲህ አሁን ላይ ደግሞ ፍላጎት እንዳላት ነገር ግን ግልጽ የሆነ ተጨባጭ የሆነ የዩኤስን ፍላጎትን ካቀረቡ በኋላ በዚህ ጉዳይ ላይ ለመወያየት ዝግጁ ነን ሲሉ ተናግረዋል። ከዚህ ጋር ተያይዘው እንግዲህ በመካከለኛው ምስራቅ ቀጠና ያለውን ውይይት እንደዚሁ ደግሞ በመካከለኛው ምስራቅ ያለውን ችግር ለመፍታት የዩኤስ ፕሬዚዳንት ያደርጉት ጥረት ኢራንም እንደሚያካትት ነው የተገለጸው እና ከዚህ ጋር ተያይዞ ኢራን አሁን ላይ ከአሜሪካ ጋር በኒውክሊየር ጦር መሳሪያ ጉዳይ ላይ ለመወያየት ዝግጁ መሆኗን መግለጻቸው ሰሞኑን እንደዚሁም ደግሞ በዛሬው እለት በተለይም ደግሞ ከሰዓት በኋላ በሰፊው ሲነበቡ የነበሩ ጉዳዮች በዋናነት እነዚህ ናቸው። ሁለት ሰዓት ላይ በሚኖረን ጉዳይ ደግሞ በርካታ ጉዳዮችን ይዘናል። በተለይ ደግሞ ከእንትና ጋር ተያይዞ ከዩኤስ ፕሬዚዳንትና ከፑቲን ጋር ተጠባቂው ከሆነ የፑቲን ውይይት ጋር ተያይዞ የያዝነው ዝርዝር ጉዳይ ስላለ ተመልካቾችን በዚሁ አጋጣሚ እንጋብዛለን። ጸግ ለነበረኝ ጉዳይ አመሰግናለሁ። ልካ ምሽት አመሰግናለሁ።